ታክስ ቅነሳ ደሞዝ ጭማሪ። ሰላም ጤና ይስጥልን። የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። ከጤና ባለሙያዎች ጋር የተደረገ ውይይትን በተመለከተ ንቅናቄውን ሲያስተባብር የነበሩት አስተባባሪዎች ውይይቱን እንደማይቀበሉ ባወጡት መግለጫ አስታወቁም። የኢትዮጵያ ሕክምና ባለሙያዎች ማህበር ተመሳሳይ ጥያቄ እንዳለው አስታውቋል። በውይይቱ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ ጥያቄው ፖለቲካዊ ሆኗል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ አጠቃላይ ደሞዝ ግብር ወይም ታክስ ቅነሳን በተመለከተ፣ ደሞዝ ጭማሪን በተመለከተ ሌሎችንም ጉዳዮች ተናግረዋል። የእስራኤሉ የስለላ ተቋም ሞሳድ ኢራንን ባልተለመደ መልኩ አስጠንቅቋል። የአሜሪካው የስለላ ተቋም ሲአይኤ ያወጣው መረጃ የእስራኤልንና የኢራንን ጦርነት ላይ ያለውን መልከታ ቀይሯል። በዝርዝር እንመለከታለን እስከ መጨረሻው አብራችሁን ቆየውም። በቅድሚያም የተኩስ አቁም ስምምነቱ በኢራንና በእስራኤል መካከል እንደጸና ቢቀጥልም ስለ አስራ ሁለቱ ቀናት ግጭት ጥልቀትና ውጤት አዳዲስና አወዛጋቢ መረጃዎች መውጣታቸውን ቀጥለዋል። የሲአይኤ አዲስ ግምግማ የኢራን የኑክሌር ፕሮግራም ከፍተኛ ጉዳት እንደደረሰበት ስገልጽ የእስራኤልና የኢራን ጦር ኃይሎችን በግጭቱ ወቅት ስለነበሩ ስላልተነገሩ ክስተቶች መረጃ ሰጥተዋል። የሲአይኤ ዳይሬክተር ጆን ራትክሊፍ እንዳሉት ተቋማቸው የኢራን የኑክሌር ፕሮግራም በደረሰው ጥቃት ከፍተኛ ጉዳት እንደደረሰበት ታማኝነት ያለው የስለላ መረጃ እንዳለው ገልጿል። ሲአይኤ ይህን መረጃ ለማውጣት የተገደደው ጥቃቱ የኢራንን ፕሮግራም ለጥቂት ወራት ብቻ ወደ ኋላ እንደመለሰው የሚገልጽ አንድ ሪፖርት ከወጣ በኋላ ሲሆን ፕሬዚዳንት ትራምፕም በሪፖርቱ ላይ በቁጣ ምላሽ ሰጥተዋል። ትራምፕ ፕሮግራሙ ሙሉ በሙሉ እንደወደመና ለአስር ዓመታት ወደ ኋላ እንደተመለሰ በመናገር አሁንም በጽኑ እየተከራከሩ ነው። ከጉዳቱ መጠን ውዝግብ ጎን ለጎን ሁለቱም ወገኖች በግጭቱ ወቅት ስለተፈጸሙ ድርጊቶች አዲስ መረጃዎችን ይፋ አድርገዋል። የእስራኤል ኮማንዶዎች በኢራን። የእስራኤል ጦር ኃይሎች አዛዥ በአስራ ሁለት ቀኑ ግጭት ወቅት የምድር ኮማንዶዎች በኢራን ግዛት ውስጥ ዘመቻ ማካሄዳቸውን ለመጀመሪያ ጊዜ አምነዋል። ይህ መረጃ ግጭቱ ከአየር ጥቃት የዘለለ መሆኑን ያሳያል። ኢራን በበኩሏ አንድ ከፍተኛ የጦር አዛዥ የነበሩት አሊ ሻዳማኒ በእስራኤል ጥቃት በደረሰባቸው ጉዳት ምክንያት ሕይወታቸው ማለፉን አረጋግጣለች። ይህም እስራኤል በኢራን ወታደራዊ አመራር ላይ ጉዳት አድርሻለሁ ስትል የነበረውን መግለጫ ያጠናክራል። በሄግ በተካሄደው የኔቶ ጉባኤ ላይ ፕሬዚዳንት ትራምፕ ግጭቱን ከሁለት የትምህርት ቤት ልጆች ጋር በማነጻጸር ጉዳዩ እንዳበቃለት ያላቸውን እምነት አንጸባርቀዋል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የትራምፕን ጠንካራ ቃላት አጠቃቀም አባዩ አንዳንድ ጊዜ ጠንካራ ቃላትን መጠቀም አለበት በማለት መግለጻቸው ያልተለመደና አነጋጋሪ ሆነዋል። በአጠቃላይ የተኩስ አቁሙ ቢኖርም ከቴኤንቱ በስተጀርባ ያሉ መረጃዎች መውጣታቸው የግጭቱን ትክክለኛ ገጽታና የደረሰውን ጉዳት መጠን የበለጠ አሻሚ እያደረገው ነው። ይህ በእንዲህ እንዳለ የእስራኤል የስለላ ተቋም ሞሳድ ኃላፊ ዴቪድ ባርኒያ ትላንት ሮብ ይፋ በሆነውና አልፎ አልፎ በሚያደርጉት አይነት የቪዲዮ መግለጫ ላይ ቀርበው እስራኤል የኢራንን እንቅስቃሴዎች በንቃት መከታተሏን እንደምትቀጥል ጠንካራ ማስጠንቀቂያ ሰጥተዋል። ይህ መግለጫ የወጣው በሁለቱ ሀገራት መካከል የነበረው የ12 ቀናት ወታደራዊ ፍጥጫም በተኩስ አቆም ስምምነት ጋብ ካለ በኋላ ነው። ኃላፊው ዴቪድ ባርኒያ በመግለጫቸው እንዳሉት ተቋማቸው ስለ ኢራን ፕሮጀክቶች ሰፊ ዕውቀት ያለው ሲሆን አይኑን ከኢራን ላይ በፍጹም አይነቅልም ብለዋል። እዚያው እንገናኛለን ከዚህ ቀደምም እዚያው እንደነበር ነው በማለትም ሞሳድ በኢራን ውስጥ ያለውን የተግባር አቅም አበክረው ተናግረዋል። ባርኒያ ከቅርብ ጊዜው ጥቃት በስተጀርባ የነበረውን የረጅም ጊዜ ዝግጅትን ማብራርተዋል። ተዋል ትክክለኛውን ጊዜ ለማግኘት ትክክለኛ የሆኑትን ድርጊቶች በሙሉ ለመፈጸም ለወራትና ለዓመታት ሰርተናል ያሉት ኃላፊው የሰዓቱን ወሳኝነት ተረድተን ነበረ ሲሉ የዘመቻውን አሳሳብነት ገልጸዋል። የሞሳድ ኃላፊው የተቋማቸውን ድርግት የማይታሰቡ ሲሉ የገለጿቸው ሲሆን ይህም ከዚህ ቀደም በኢራን ከፍተኛ ወታደራዊ ባለስልጣናት ላይ የተፈጸሙ ጉዳዮችንና በኑክሌር በድሮንና በሚሳኤል ቦታዎች ላይ የተሰነዘሩ ጥቃቶችን በማስታወስ ነው። ይህ የባርኒያ ያልተለመደ ይፋዊ መግለጫ ምንም እንኳን የተኩስ አቁም ቢኖርም እስራኤል ኢራንን እንደ ቀጥተኛ ስጋት እንደምትቆጥራትና አስፈላጊ ሆኖ ከተገኘ እርምጃ ከመውሰድ ወደ ኋላ እንደማትል ለቴሄራን የተላከ ግልጽ ማስጠንቀቂያ መልእክት ተደርጎ ተወስዷል። በሌላ በኩል ጠቅላይ ሚኒስትሩ ጋር በተደረገው ውይይት ላይ ቅሬታና ስጋት አለን ሲል የጤና ባለሙያዎች ንቅናቄ ገለጹ። በጤና ባለሙያዎች የተደረገው የስራ ማቆም አድማና ሌሎችንም የመብት ጥያቄዎች ሲያስተባብር የቆየው የጤና ባለሙያዎች ንቅናቄም ትላንት ባወጣው መግለጫ ከጠቅላይ ሚኒስትሩ ጋር የተደረገውን ውይይት በተመለከተ ቅሬታና ስጋት እንዳለው አስታውቋል። በቅርቡ ጠቅላይ ሚኒስትሩ እና በመላው ሀገሪቱ የሚገኙ የጤና ባለሙያዎች ተወካዮች ከተባሉ ግለሰቦች ጋር በተካሄደው ስብሰባ ላይ ቅሬታና ስጋት አለን ያለው መግለጫው ለውይይት የተጋበዙት ግለሰቦች በአብዛኛው የጤና ባለሙያዎችን እንደማይወክሉ ጠቅሰዋል። የጤና ባለሙያው በትክክል ያልመረጧቸው መሆናቸውን ገልጾም እነዚህ ግለሰቦች የጤና ባለሙያዎችን ድምፅ ይወክላሉ ብሎ እንደማያምን አስታውቋል። በፍትሐዊነት የተመረጡና በባልደረቦቻቸው የተወከሉ ባለሙያዎች ዕድል እንዳልተሰጣቸው ጠቅሶም ይህ መገለል የስብሰባውን ታማኝነት ያሳጣል ብለዋል የጤና ባለሙያዎች ንቅናቄ 12 ጥያቄዎችን በግልጽ ማቅረቡን ያሳየው መግለጫው ይሁንና መንግስት እነዚህን ጥያቄዎች ከመመለስ ይልቅ እንቅስቃሴውን በፖለቲካ የተጠለፈ ነው ማለቱ እንዳሳዝነው አስረድቷል በስብሰባው ላይ እነዚህ ቁልፍ 12 ጥያቄዎች እንዳልተነሱ ጠቅሶም ጥያቄዎቹ መልስ እስኪያገኙ ትግሉን እንደሚቀጥልበት አስታውቋል። ጠቅላይ ሚኒስትሩ ከህክምና ባለሙያዎች ጋር በነበራቸው ስብሰባ ጋዋን የለበሱ ፖለቲከኞችና አክቲቪስቶች የዓመት ፍቃድ ወስደው አዲስ አበባ ውስጥ ሲንቀሳቀሱ እንደነበረ እናውቃለን ማለታቸው ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሕክምና ባለሙያዎች ጋር ባደረጉት ውይይት ላይ አለመጋበዙን የኢትዮጵያ ሕክምና ባለሙያዎች ማህበር በማስታወቅ ጥያቄ አለን ብለዋል። የማህበሩ ምክትል ፕሬዝዳንት አቶ መለሰ ባታ ሲናገሩ ጠቅላይ ሚኒስትሩ ይህንን ውይይት ያደረጉት የእኛ ማህበር ከታገደ በኋላ ነው ብለዋል። ማህበሩ የታገደው የሲቪል ሶሳይቲ ባለስልጣን ባቀረባቸው ክሶች መሆኑን የገለጹት አቶ መለስ ከእነዚህ መካከል ጠቅላላ ጉባኤ አለማድረግ እና ሐሰተኛ ማተም መጠቀም የሚሉ እንደሚገኙበት አስረድተዋል። ይሁንና በማህበሩ ላይ የቀረቡት እነዚህ ክሶች ሐሰተኛ መሆናቸውን ገልጾ ይህ ጉዳይ ከሁለት ዓመት በፊት የቀረበ ነበር፣ በወቅቱ ምንም ያስቀረጽ ነው ማተም እንደሌለ ተማምነን የተዘጋ ፋይል ነበረ ካሉ በኋላም የተጣለባቸውን እገዳ እንደማይቀበሉት አስታውቀዋል። በእነዚህ ምክንያቶች የተነሳ በማህበሩ ላይ እገዳ በመጣሉ ከጠቅላይ ሚኒስትሩ ጋር በተደረገው ውይይት ላይ ማህበሩ ሊሳተፍ እንዳልቻለ የጠቀሱት አቶ መለስ ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ያደረጉት ውይይት ላይ ጥያቄ አለን በማለት ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ከጤና ባለሙያዎች ጋር በነበረው ስብሰባ ላይ የተለያዩ ጉዳዮችን አንስተዋል አሁን ሁላችሁም ክፍያ ያንሳል ሰርቪስ ክፍያ ያንሳል ብላቸዋል ማህበረሰቡ ጋር ደግሞ ብንሄድ ውድ ነው ነጻ ይሁን ይላል ሁላችሁም ታክስ ይቅር ብላቸዋል ታክስ ይቅር ደሞዝ ይጨምር ኬት ነው የሚጨምረው ደሞዝ ታክስ ካልተሰበሰበ የፌዴራል መንግስት ነው የሚሸፍኑ ይላሉ። ክልሎች ኬት ፌዴራል መንግስት ኬት ያመጣል? ምንጮቹ እኮ ማወቅ አለብን። ኢትዮጵያ ውስጥ ኦልሞስት ሁሉም ክልል ከፌዴራል የሚደጎም እንጂ ለፌዴራል በቅቶት የሚያፈስ አንድም ክልል የለም። ለእኛ የሚያስፈልገው ከበጀት አንጻር ሳይሆን ፕራይቬት ሴክተር እያጠናከርን የህክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ ከክፍያ ጋር ያለው ነገር ፌር እየሆነ ከሄደ እኛ እንደ መንግስት ከ20 ሺህ ላይ ተቋማት አሉ። በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው። ይቀንሳል ችግሩ በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ የጥቅማ ጥቅም የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገድ ግን የእናንተ አይደለም። ተነጥቋል እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው የማዳን አይደለም ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያቁ ሰዎች የነዱት ጥያቄ ነው። ሀኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሸ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፍ አጥተን ነው ምንሰራው፣ ልጆቻችንን ጎርተን ነው ምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፍ አጥቶ ማገልገል ምን እንደሆነ የማያቅ ሰው ከነዳው ተበላሸ ማለት ነው። ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም።